ታዲያስ አዲስ እንዲህ የሚመጣው ሀሳብ በጣም ደስ ይላል። በጣም በጣም እስኪ ያመጣናቸው የበዓል ወሬዎች እስቲ ቀጥሉ። ታዲያስ አዲሶች ተወዳጁ አቀንቃኝ የግል ታሪኩን ጻፈ ነው ወሬው። ማን ይሆን ማን ይሆን ማን ይሆን ማን ይሆን? እንደውም መፍኖ ተጠበብ በሚል ነው የግል ታሪኩን በመጽሐፍ የጻፈው። እንዲህ ነገሮች በውጭ ዓለም የተለመዱ ናቸው፣ እኛ ጋር ደከም ይላል። ሰዎች ካለፉ በኋላ ሌሎች ሰዎች ናቸው መጽሐፋቸውን ታሪካቸውን የሚጽፉላቸው። እንዲ ራሳቸው ትልልቅ ታሪክ የሰሩ ሰዎች ዝም ብሎ እንደቀልድ በቃ ወደ ለሌላው ሳይተላለፍ ስራቸው ይቀራልና፣ ይሄ እንኳን ደስ ያለኝ ምንድነው፣ ራሱ እንደውም ማስታወቂያው ላይ መጽሐፉን እያነበበ ሁሉ ይታያል እና ፍኖተ ጥበብ በሚል ርዕስ ለምን መጽሐፉን እንደ ጻፈም ሲገልጽ፣ ያው እንግዲህ የተወለደበትን ቦታ ለማስታወስ ጭምር ነው ነው የሚለው እና በቅርቡ አዲስ የሙዚቃ ሙሉ አልበም ሰርቷል። አስር ዓመት የፈጀብን ስራ ነው ከብዙ ድካም በኋላ ለወዳጅ አድማጮች ለማድረስ ዝግጅት አጠናቅ ያለው ነው ያለው ተወዳጁ አቀንቃኝ። እንግዲህ ብዙ አላስለፋችሁ ይሁኔ በላይ ነው። ይሁኔ ነው ይሁኔ። ስለዚህ በማንኛውም ሶሻል ሚዲያ ለምትለግሱኝ ፍቅራችሁና ትውስታችሁ አሁንም አመሰግናለሁ ይላል እና መጽሐፉ በድርሰት ሊመጣ ቀን በኋላ ወደ ወደ እንግዲህ ወደ ገበያ ይመጣል። ስለዚህ አድናቂዎቹ ይከታተሉታል። በዛም ማለት ነው። ደስ ይላል በጣም። ሰላም ሰይፍሻ ለአንተና ለሙያ ባልደረቦችህ እንዲሁም ለመላ የኢትዮጵያ ሕዝብ በሙሉ ሰላምና ፍቅር እንዲሆን እመኛለሁ። ፍኖተ ጥበብ በሚል ርዕስ ግለ ታሪኬን በመጽሐፍ ጽፌ ለአንባቢያን ለማድረስ ዝግጅቴን ጨርሻለሁ። እናም በዚህ በምኖርበት አሜሪካ በጁን 21 2025 በስደት ካሉ ወዳጅ ዘመድና የጥበብ አድናቂዎቼ ጓደኞች ጋር ሆኜ በደስታ የምርቃት ዝግጅት አዘጋጅቻለሁ እና ጋብዣቸዋል። ሁላችሁንም በሙሉ አድማጮችን ጋብዝልኝ። በቅርቡም አዲስ የሙዚቃ ሙሉ አልበም ሰርቼ ጨርሻለሁ። አስር ዓመት የፈጀብኝን ስራ ከብዙ ድካም በኋላ ለወዳጅ አድማጮች ለማድረስ ዝግጅቴን አጠናቅቄያለሁ። በዚህም እውቅና ድንቅ ሙያተኞች በዜማና በግጥም ድርሰት አበበ ብርሃኔ፣ ተዘራ ተችሎ፣ ተስፋ ብርሃን፣ ጸጋዬ ደቦጭ፣ አንተነይ ግዛው፣ አንለየሽ ወንድ እንዲሁም በሙዚቃው ቅንብር ደግሞ ሄኖክ ነጋሽ በራሱ ስቱዲዮ ሄዶ አቀናብሮታል። በተጨማሪ ደግሞ ዳዊት ጥላሁን አንድ ዘፈን አቀናብሮልኛል። በጣም እንደምትወዱት አልጠራጠርም። ለሁሉም አገራችንን ሕዝባችንን ሰላም ያድርግልን። በዚህ አጋጣሚ በማንኛውም ሶሻል ሚዲያ ለምትለግሱኝ ፍቅራችሁን፣ ትውስታችሁን በዘፈኖቼ ያሳለፋችሁትን ትዝታዎች እያስታወሳችሁ ለምትጽፉልኝ የመልካም ምኞት መልእክት ሁሌ ይደርሰኛል ክብር ይስጥልኝ ስል በዚህ አጋጣሚ መልእክቴና ስላስተላለፍ በጣም አመሰግናለሁ። ሰፊሻ እንዲህ አይነት ያው መበረታታት ያለበት ነገር ነው። እንዴ! በጣም እኔ ውጮች ጋር ስትሄድ ትንሽ ነገር ሰርተው ትልቅ መጽሐፍ የሚጻፍላቸው ሰዎች አሉ። እሱ መሰነድ ላይ ታሪካቸውን የታሪክም ደሃ ስለሆኑ መሰለኝ። አዎ፣ እያንዳንዱን ያሳለፉትን የህይወት ታሪካቸውን በደንብ ነው የሚያስቀምጧት። በሰነድ መልክ ያስቀምጧታል። ለምሳሌ የሆኔ ፍኖተ ጥበብ በሚል ርዕስ የሰጠዋት በሁለት ዋና ዋና ምክንያቶች ነው ብሏል። አንደኛ በውስጧ ተወልጄ አፈሯን ፈጭቼ ዋሁን ተራጭቼ አድጌ ለወግ ማዕረግ የበቃውባት እትብቴ የተቀበረባትን ቦታ ፍኖተ ሰላም ከተማን ለማስታወስ ሲሆን፣ ሌላው ደግሞ እንግዲህ ጥበብ ከዚያ ከሞዳት ትንሽ ከተማ አውጥቶ ዓለምን በደስታ እንድሶር የዓለም የኢኮኖሚ የፖለቲካ ቁንጮ በሆነችው አሜሪካ ለመኖር ምክንያቱ ጥበብ ስለሆነ ፍኖተን ከሀገሬ ለዛሬው እኔነቴ ደግሞ ለጠቀመችኝ ደግሞ ጥበብ ጥበብን አድርጌ የመጽሐፌን ርዕስ ፍኖተ ጥበብ ብየዋለሁ ብሏል። ደስ ይላል። ያስጌዳል በደንብ ብዙም። ያው አሉ ቀደምት ደራሲያን ስለ ራሳቸው ታሪክ አሁን የደጃዝማች ወልደ ሰማት ገብረ ወልድን ህይወቴ የሚለው መጽሐፋቸው በጣም ትልቅ መጽሐፍ ነው። አዎ ህይወቴ በጣም ትልቅ መጽሐፍ ነው። እንግዲህ ለኢትዮጵያ፣ ለወገኖች፣ ለሀገሬ የሰራውትን እያንዳንዱ ነገር የገለጽኩበት መጽሐፍ ነው ይላሉ እሳቸው፣ እና በጣም ትልቅ የራሳቸውን ፕሮፋይል የጻፉበት ታሪክ ነው። ትልልቅ ሰዎች አሉ፣ ትልልቅ ጻፊያን አሉ፣ ስለ ራሳቸው የጻፉ ግን ደግሞ በሙዚቃ ውስጥ ያሉት እንደ እነ ይሁኔ በራሳቸው ደግሞ መንገድ በዚህ በሥነ ጽሑፉ መምጣታቸው ደስ ይላል። አዎ እንግዲህ የይሁኔ መጽሐፍ ከሃያ ቀን በኋላ በአሜሪካ ይመረቃል። ደስ ይላል። ለገበያ ይበቃል። አዲስ አልበሙንም ሰርቶ ጨርሷል በነገራችን ላይ እያረመ ነው። ስለዚህ አስር ዓመት ነው የፈጀበት አዲሱ አልበምና መጽሐፉ ናልበየተባለ አስር ዓመት ምናልባት ሀገር ውስጥ ያለመኖሩ ይሆን እንደዚህ ረዥም ጊዜ ሊወስድበት ይችላል። አዎ በጣም ይገርምሽ ከረኝነት ህይወት ከገጠሩ ተነስቶ አሁን እንግዲህ በአሜሪካን ሀገር በአይቲ ተመርቋል እና የሄደበት መንገድ ለብዙዎች የጥንካሬ ምሳሌም ነው ህይወቱ ብዙ ነው ለብዙዎች አሁን ስታነበው አስተማሪ የሆነ የሆነ ቦታ ላይ አንተ ያለህ ማለት እያንዳንዱ ሰው ይነካል በሄደበት መንገድ። ማለት ያሳለፈው ውጣ ውረድ፣ ችግሩ፣ መሰናክሉ፣ ረሃቡ፣ ጥማቱ ከዛ ደግሞ ሀፒ ኢንዲንግ አስደሳችሁ መጨረሻ እና እስኪ መጽሐፉ ወጥቶ ለገበያ እስኪ ቀርበ ድረስ ይሁኔም በዘፈኖቹ እኛም ያው ለካድናቂዎቹ ጋር እናገናኛለን ቂዎቹ ጋር እናገናኛለን።